እንዲፎረፎራቸው ሶስት ሶስት ሶስት ጎጆ ቤት የሚሰራ ሴቶች ሽሮ አልወድም ማለች ብለው ይህ ሽሮ በጎላ ድስት እያንበቀበቁ እያንበቀበቁ እያንበቀበቁ እያወጡ በእንጀራ አንጥፋ እንደ ቻሌንጅ ሲሰሩበት አሉ። በህይወታቸው ዘመን እኮ ሽሮ ላለማየት ሶስት ቀን ሆዳቸውን በጨርቅ አስረው የሚያድሩ ሰዎች ናቸው እኮ አንቺ ላይ የተነሱብሽ፣ ውድ እንዴት አይበሉሽ? በልተውሽ በልተውሽ። ሳሮን እኔ መሰክርልሻለሁ። አንድ ቀን ስለ አባይ አወራሽ፣ አውሪ ምን ችግር አለው እንዴ? በስልጣን ላይ ያሉት አይደል ውዴ፣ ስልጣን ላይ ስማቸውን አንጠቅስም ውዴ፣ ስማቸውን አንጠቅስም ውዴ ዲ አንቺ ለአንቺም ያድናለሁ ስል እኔም ከዚህ እንዳ እንዳልሸነቆር በመሀል ቤት እያደረኩ ልሂድ ውዴ። አሁለት ቦታማ አይሆንም። ባንቺም ተቀጥቅጬ፣ ባለስልጣንም ደጋፊ ተቀጥቅጬ ስለማይሆን መሀል ላይ ሆኝልኝ። ስልጣን ላይ ያሉት ስልጣን ላይ ያሉት እንግሊዘኛውን እንዴት እንዴት ተጠፍጠፍ ተጠፍ አድርገው ሲያወሩት ነበር። አንቺ አባይ አባይ ማለት ስላለኝ ስላልሽ ብቻ ያ ማህበረሰብ ተነሳብሽ። በሉሽ ውዴ፣ በሉሽ በልተውሻል። ቁርጥም ቁርጥ አድርገው ነው በሉሽ። አሁን ግን መነሳት ትችላለሽ ውዴ። ደግሞ አሁን ያለሽበት ሰላም ነው ፍቅረኛ ብትይዥ፣ ፍቅረኛ ሽን እያሳደዱ ጥቁር ነው፣ ኬንያዊ ነው፣ ናይጄሪያዊ ነው፣ ዙምባቡዌ ነው ሲሉ እነሱ የዙምባቡዌ ንብ ቢያጡ ራሱ እናይታይ ንቡ እንደው ጥሩ ነው። የዙምባቡዌ ዝንብ ቢያጡ የሚምሩ ይመስልሻል? ይሄ ማህበረሰብ አይምርም እኮ ዋናው ከኢትዮጵያ ወጣም ነገር ይሁን እንጂ ዝንብ አይደለም ሰውም ምንም ቢሆን ይሸጉራሉ። አንቺን ግን ለምን ለምን ኬንያዊ ያዘች ብለው ለዛውም ፌመስ ሲቆረጥሙሽ ኖሩ። እኔ ዛ ጊዜ ደስ ነው ያለኝ። በርቺ አውረታን በፖሽ ሳሮን ግን ያልኩት መብትሽ ነው። ካልጠፋ ሰው ከባንጋሊ እየወለዱ እየተቀላቀሉ የአበሻ ይሁን የባንጋሊ ልጁን የማይታወቅበት ዓለም ላይ ያደረሱን ማበሻው ውዴ፣ አንቺን ግን እንዴት ቦይፍሬንድ ያሽ ብለው እንቄ አደርጋለሁ። እንቄ አላወራም። ጋይስ ቤቴ ደረቀ አላወራም። አላወራም። ጌሜ ላይ ነው የምገባው። አላወራም ይህ ሁሉ ለፍልፌ በአንድ ደቂቃ ውስጥ ምንም ቤት እየደረቀ ነው። በዛ ላይ ከሳሮን ጋር ነቋቁራችሁን አሁን ደግሞ ሌላ ትጽፍብኛለን። ደረቀ፣ አላወራም ማናለ አለ አላወራም። ውዶች ምንም የደረቀ ነገር ምንም የለም። ይህንን ስማና፣ ትንሽ ጠብቅ ቤታ። ሁሉ ሰዓት አውርቼ ለዚህ ኮኖ ኬመር የሆንኩት ሳልፈልግ፣ በግዴ ኬመር ምንም አይሰጡም። እነዚህ አምስት ሳንቲም ጌሜን ብጫወት ይሻላል። ቤቱን ባርኩት። እስኪ ድርቅርቅ ነው ሁሉ ነገር። አወራል ዩቲዩበሮች እኮ ዩቲዩብ እየሸቀሉ ነው ውዶቼ፣ እሚቀሩ ሙሉ ቂጣቸውን ዘብዝፈው ኪንታሮት እስኪ ያበቅልባቸው የሚያወሩት ዛሬ ሰው ነገ አፈር የሚሆን ። አሁን ስጡ፣ ባርኩ። ሞዴሬተሮችን አላየሁ አላልኩም፣ የገባ የወጣ ባርኩ ውዶቼ። ለምን እኔ የታዘብኩ ነገር ቢኖር አሁን ዩቲዩበሮች ቂጣቸውን ገለበጥ ገለበጥ ብታደርጉት ትልልቅ ኪንታሮት አለባቸው፣ ትልልቅ ኪንታሮት ብለው የሚውሉትኝ እኮ ወደው አይደለም፣ ይከፍላቸዋል ዩቲዩብ። በዛ ላይ ዛሬ ሰው ነገ አፈር ይሆናሉ። ገንዘቡ ገንዘብ ድባባ ገንዘቡ ሰላም ይልሻል፣ ግማታ የሚልሻል በንጋታው ሳይደርቅ በበት ይጨምራል። ለምን ገንዘቡ ውዶች የእኔ በዛ ላይ ጌሜን ነው የምጫወት እኔ። ወሬ አላወራም። ለምን አንድ ሰው ተከታይ ኖረኝ እንጂ አንቺ ቀጮን ምንም ጣጣም የማያደርጉ ቤቱን የማይባርቁ እሺ፣ ወደ ሳሮን እንመለስ። ሳሮን ማርያምን ቆንጆ ነሽ፣ መልክሽ ቆንጆዬ ነው። ራስሽን የምትጠብቂበት አጠባበቅ እግዚአብሔር። እኔ ሁሌ የምለው ሳሮን ትዘናጭ ናት፣ ትዘንጣለች። እኔ አሁን ግልጥልጥ ብላ ማለት ራሱ አሁን ላይ እድሜ፣ እኔ እድሜ ትልቅ አይደለም ግን ቤታ እንዳትሞች፣ እድሜ ትልቅ አይደለም ሳሮን በሆን ነው ግን እኔ አሁን ለምሳሌ እንደዛው እንደ ሳሮን እንደዚህ ክፍትፍት ማለት አልችልም። ዝንጥ ማርያምን ራሷን ትጠብቃለች፣ ጤነኛ ናት። ስራ ስትሄድ አያታለሁ። ትበላለ ትበላለች ትጠጣለች፣ ፏትላለች። ምንም አልሆነችም፣ ሳሮን ምንም አልሆነችም። ግን ቡዳ በልቷታል። የማ የእናንተ ቡዳ የእናንተ ቡዳ እናንተ ናቸው የበላቸዋት። እና ሳሮን ይሄ ሁሉ እኔ አለርኩብሽ ውዴ፣ ነው ወድሻለሁ። ታውቂያለሽ። ማርያምን አክባሪነሽ አክባሪሽ ነኝ። ምንም እንዳትሰሚያቸው ሳሮንዬ ወደፊት ፑሽ ወደፊት አድርጊ ቲክቶክ ነኝ እና ከኔ ጋር ጌም እንጫወት ጌም እንጫወት መሳቅ ካልፈለግሽ እንዳትስቂ ማን አባቱ ምን አሁን የሚያስቅ ነገር መጣ ኑሮ ሞልቶልን ነው ምንስቀው ኑሮ ሞልቶልን እኔ መሳቅ ካቆም ጊዜና ዘመን የለኝ እንዳትስቂ ሳሮን ይሄ እንዳትስቂ እንዲች ብለሽ እንዳትስቂ ለመራባቱ አባቱ ብለሽ ነው የምትስቂው እኔ አልስቅም የሚያስቅ ነገር አሁን ምን መጣ በገንዘብ ማዕበል እየዋኘን አይደል ያለ ነው ኑሮ አልተመቻቸ፣ ሰው ሀገር ነው ያለ ነው። የጎረቤት ናፍቆት አለ፣ የቤተሰብ ናፍቆት አለ፣ የጓደኛ ናፍቆት አለ። ምን የሚያስቅ ነገር ኑሮ ነው? ስደተኛ ሆነን ምን ስቀው፣ ምናባህ ያስቃል? ስደተኛ ሆነ እኔው ምን ያስቀኛል? ሰው የሆነ ቀልድ ከነገርን ከሰው ባቀን በኋላ ነው የሚገባኝ። እንዴት እንትና ያለችው ብዬ ነው እንደ አዲስ እንደ እብድም ስቀው ለምን ብለሽ ጠይቂኛ ውዴ። ያ ሀገር ናፍቆት አለ፣ የጎረቤት ናፍቆት አለ፣ ያጎት ልጅ፣ ያክስት ልጅ አብሮ የተማረ አብሮ አደግ፣ እንስሳ፣ ቅጠል፣ ሳሩ፣ ማሳው፣ ምኑ ሁሉ ነገር ይናፍቀኛል። ትዝብት ውስጥ ነው ያለሁት። አልስቅም፣ ከገባሁ ስቅም አልስ። አይተሽኛል፣ ስቄ? አልስቅም ውዶቼ። እነሱም የሚስቁ ዝም፣ ብሎን አሁን በኢሞጂ ይሳቃል። አይሳቅም እኮ ውዴ፣ እንዳትስቂ። ሳሩ ግን ደግሞ ብድግ ብለሽ ተነስተሽ እስቃለሁ። ሳቂ ማናባቱ ያስቆምሻል ለምን ከንፈረሽ እዚህ መት ተገልብጦ አይሆንም። የርሳቂ ውዲ ማ ነባቱ ሊያስቁም አለመሳቅም አለመሳቅ ማርያምን አጨናነቋት እኮ። ሁላችሁም እንሳሮንን ሰፖርት አድጓት። እግዚአብሔርን እኔ ት እናንተ ልታስጠቁሩ ጠብ ዛሬ ዛሬ ዛሬ ሊያዛችሁኝ ዛሬ አግኝታችሁኛል። ኮሜንታተር ሳሮን ብላችሁ ስም ጠርታችሁ አግኝታችሁኛል አግኝታችሁኛል። እኔም ደግሞ ቀልብሽዋለሁ ቀልብሽዋለሁ። ድጋሚ ስቶሪዋ ጻፈች፣ ይሄ ለእኔ ነው የሚሆን፣ ለማን እንደሆነ አውቀዋለሁ ያ ካለች በጣም ጥሩ ወዳጆች ምንም እኔ ነክቻታል ደግሞ ዘናጭ ናትኮ በዛል ማርያም ጃኒን ሰምቶ የመጣ ይላል ሚ ሳሮን በሰላም ነው ጃኒ ልካን ነው ጃኒን ሲያቀሳስሯት ማለት ነው ተንኮል ጃኒ ልካን ነው ደህና ነሽ! ይልሽ ከጃኒን የመጣ ነው ካላችሁ እንበል ወይኔ ጃኒን አስጠቁሯት ይሄ ስቶሪ ለጃኒን ጃኒ በይህ ተቀበይ ውዴ ሙሉ ቪዲዮዋን ገብቶ ያየ እንደኔ ጃኒን ሰምቶ፣ በጃኒ ስቶሪ ተለቆልሻል ውዴ። ከፈለግሽኝ አንብቢው ከፈለግሽኝ ተረጉምልሻለሁ። ለነገር ማን ብሎ ውዴ፣ ከነ ድምጹ ነው። ዶንት ቢ ሻክድ እያለችሽ ነው ውዴ። ይሄ አንቺ ነው። እኔ አሁን ገና ስላወራው ለኔ ነገ ነው ተራይ። ለኔ ነገ ነው ተራይ። እኔ ግን በፍቅር ነው ውዴ። ተንከባከብኳትኝ። እርዷት አላልኩም ለምን? እኔን የምትረዳ ሴት ናት። እኔን የምትረዳ ሴት ናት። ጋይስ፣ እኔን የምትረዳ ሴት ናት። ውዴ ማንቀረ ማንቀረ እዚህ አነካኩኝ። እስኪ ደግሞ ከሌላ ሰው ነው እኮ ጌሜን ብጫወታውን ምንም አልተነፍስም፣ ስለሰውም አላወራ። ቀጥታ ጌሜን ነው የምጫወተው ለብቻዬ። ሰውን ግን የሆነ ነርቬ ይነካል። ተጣሪ ተጣሪ ይለኛል። ሰው ሰው ተናኪ ተናኪ ይለኛል። ተናከሽ ተናከሽ ይለኛል። ቀይስ እንደው ምን አለ ዝም ብለሽ ሌላ ማን አለ? ቤታ ቆንጆ ድሜ 25 አለኮ። እኔ እኮ ኮመንት ላይ ጻፍኩኝ ውዴ ከዛ በላይ ነኝ የኔ ቆንጆ ብዬ እኮ ጻፍኩኝ። 25 የምን አባሽ 25 ዓመት ነው። እኔ ድሜ 25 ዓመት ማለት ድንግሌ እኔ ያስረከብኩ በቀን ነው።